ሉ በፎቶ የምታዩት ልጅ ላይቭ ላይ ያለች ከአራት ሰዓት በፊት ትን ብሏት ነው አሉና እዛ ላይቭ ላይ በነበረችበት ቅጽበት ነው ድምጿ የጠፋው። ስለዚህ የምታቋት ሰዎች ካላችሁ በአንድም ይሁን በሌላ መንገድ ወይ እሷን ወይ ደግሞ እሷን የሚያውቁ ሰዎች የምታቋት ካላችሁ እባካችሁ ይህንን የቀጥታ ስርጭትም ሼር አድርጉትና የሚያውቋት ሰዎች ከተገኙ አድራሻዋን መታወቅ አልቻለም። የት ቦታ እንዳለች ነገር ግን ላይቭ ላይ በነበረችበት ሰዓት ትን ብሏት እዛ ላይቭ ላይ እንትን ስትል እንደነበረች ነው እየተናገሩ ያሉት፣ አብረዋት ላይቭ የነበሩ ልጆች። ዱባይ ናት አሉ። አዎ ዱባይ ናት አሉ። ግን አጣ ነው። ሁላችሁም፣ ሼር ሼር አድርጎ አንድ የሚያውቃት አይጠፋም። የምን ንስር አስገቡት፣ መሲኔ ልውረድ ወደታች ንስርን አስገቡት ነው ልውረድ። ወይንም ተወጃል ሲኛ ከታችን ነው ነው ሳሪ፣ ሌላ ሰው ይውጣ። አንቺ ቆይ እንጂ እኔ ቆያለሁ። ሳሪ ያው ሳውዲ ስላልሽ ነው እንግድ ቶሎ የገባዎት እንጂ ወሎ የት ቀበሌ ናት? ይላሉ ወሎ። እኔ እንጃ፣ ቀበሌ ያለን እኮ አላውቅም። ድጭ ወሎ የት ቀበሌ ናት? እስኪ ንገሯቸው። ቀበሌውን አናውቅም፣ ግን ላስታ ናት። አብራችኋት የነበራችሁ አንድም ሰው አያውቃትም? ይኸውላችሁ እታች እኔ ታች የሆነ ሰው አይቼ ስለ ቤላ ሚል አካውንት ጻፍልኛ፣ እንደ እታች አይቻለሁ ልጁ ስልክ አያነሳም። የሚያውቃት ቤተሰቧ የተባለው ልጅ ማለት ነው። ኦልሬዲ ተኝቷል። ላይፍ እዚህ ገዝቶ ቤላ የሚል አካውንት ታች አይቻለው። አንዴ ኢንቦክስ አድርገኝ። ኦልሬዲ እንትን አይልም፣ ስጠን፣ ስኛን ሞክርለት። ስልኩ አደለም መስዬ፣ ስልኩ ሳይሆን ያለኝ ዝም ብሎ ኮንታክቱን የነበረኝ በውስጥ ነው ያወራው። ኦልሬዲ ተኝቷል። ስልኩ የለኝ፣ ስልኩን እንዲሰጠን። ቤላ የሚባል ታች አይቻለሁ። ቤላ በእናትና ግባሽ አይቻለሁ እታች፣ ሜይ ቢ እስኪ ጻፍልን፣ ስልኩ ኮንታክቱ ይኖረዋል። አሁን ኦልሬዲ ታኝተዋል። የልጅ ጓደኞች ነበሩ፣ የልጁን ስልክ የሚያውቁ ጓደኞች ነበሩ። አያነሱም እነሱ። የልጁ ስልክ የለኝም። አቡነ ሀራ ቤተሰቡ ናቸው ያለችው ልጅ ማለት ነው። ስለዚህ ቤላ ካለህ፣ ቤላ ካለህ አይቻለሁ። ቅድም የፍጼን ስልክ ትሰጠኛለህ። እታች ሜን ሜንሽን አድርገሻል። መሲህ አሰፋን የምታውቁ ልጆች ካላችሁ ጆይን በሉ። አንዳንድ ቁጥርጻክ አርገኛ ንዴ በቃ እኔ አሁን ኦልሬዲ ሎርድ ነው። ኢንቦክስ ካረክኝ ግቡ። ሌሎቻችሁ አንድ የፍጽን ስልክ ላክልኝ እባክህ፣ ወይ ደውልለት እየተሰማ ከሆነ የገባው ለአንተ ብዬ ነው። ቤላ አንተን ለማግኘት ነው። አይቻልም ያለችበት ሌት ሀገር ፖሊስ እንደውላለን። ልጅቷ ትክክለኛ አድራሿን እራሱ አያውቁትም። ዱባይ ትኖር ሳውዲ ትኖር፣ ማሬ ዱባይ ነው የምትኖር። ሳውዲ ወይ ከዚህ በፊት ኖራ ይሆናል እንጂ አሁን ላይ ዱባይ ናት። አሁን አንቺ ፍጹም እየሄደ ነው አላልሽም? በምን አውቀሽ ነው አሁን እዚህ ጋር ያለ ሰው እንደዚህ ብሏል። ኢንቦክስ አርጌላለሁ፣ ኢንቦክስ አርጌላለሁ ቢላ ሞዴሬተር ስለሌለን ያው ብዙ ሰው ስለሚኖር ኢንቦክስ አርጌላለሁ። እስኪ ወይ ደውልልኝ እና አይናስር። እዚህ ጋር እኮ አሁን የሆነ ሰው ፍጹም እየሄደ ነው ብሏል። አይደለም ማን ነው ያለው እየሄደ ነው? አይ እኔ ለኛ የነበረ አጣው። ኦልሬዲ ተኝቷል። ኮንታክቱ ደግሞ የለኝም። እጄ ነበርኩ ተለኝ እና ኮንታክቱ ይኖረዋል ብዬ አስቤ እሱን ለማውራት ነው። ኦልሬዲ ሌላ የሚገባ ሰው ካለ ሞዴሬተር ነጽ ለማን ነው የሰጠሽ? የምትቸገሪ ከሆነ ለሌላ ሰው ስጭና ማኔጀር ለማንም ቤላ ይሰማል? ላ ገብቻለሁ። እንስሩ ይሰማል። የሆነ ቦታ ላይ ጓደኛዋን አግኝቻት እንዳጋጣሚ ወደዚህኛው ልምጣ ብላኝ መታ ነው፣ እዛ አብረን ነው የምንሰራ ብላ ማለት ነው። ላይቭ ላይ አግኝቻትኝ እናንተ እዚህኛው ግሩፕ ላይ ልሂድ ብላ ላይ መጣች። አሁን ጠፋች ልጅቱ አብረን ስልክ የለም፣ ስልኩ የለም። የፍጼ የፍጼ ስልክ እኮ ነው ስለሌለኝ ነው። አብረን ስልክ ላክልኝ፣ በቃ ለስልኩ ላክልኝ። አብረን አብረን እሷ ለእኔ የፍጽሄን ስልክ ላክልኝ። ለምኑም ለምኑም የልጅቱን ስልክ ደግሞ ያን ኮንታክቷን አሁን እነ መሲ ባሉበት በዚሁ ሼር አድርገን አብራ ምሰረዋል። በእኔ እስኪ የቲክቶክ ፕሮፋይሏን እዚህ ጋር ላስቀምጥላችሁ። እኔ ፎቶ ላይ የቲክቶክ ፕሮፋይሏን አለች። ሼር አድርግልኝ፣ ቤቷ ሼር አድርግልኝ ለእኔ። እኔ ለመሲ ሼር አድርግላት እና ታወራታለች። ወደዚህ መጠው ብላኝ ጠፋችኝ እንጂ ሰርች አርገው ቤቷ፣ የፍጽሄን ስልክ እንዳትረሳ ላክልኝ። በውስጥ እደውልለታለሁ። ሰርች አርጉት እና አግኝማት እስኪ እሺ፣ እሺ። ይሄ ነው ፕሮፋይል የልጅቱ። መጣው ላይ ነው የጠፋቸው እስኪ ንተ ስ ማርቲ ነው እስኪ ቤቷን ፈልገውና ላ ሰርች ላድርገው። አግኝቻት ላይ ብለኝ ወደዚህ መጣሁ ብለኝ ነው የጠፋችኝ። አብረን ነው የምንሰራ እኮ አንድ ላይ ምናምን እያለች እያለቀሰች ወደ እናንተ ነው የመጣች፣ ወደዚህ ግሩፕ ማለት ነው ነበር የመጣው ከሆነ ማርቲ አንድ ቁጥር ጻፊልኝ። ማርቲ አንድ ቁጥር ጻፊልኝ ካለች አስገቧት። ማርቲ አንድ ቁጥር ጻፊ ካለች አንድ ቁጥር ጻፊ ካለሽ አንቺን ነው የምጠብቅ። ካልሆነ እንትን በልልኝ። መታ ከሆነ እሷን አስገቧት። አንድ ላይ እንደሚሰሩ ነው። እዛኛው እነ እስኪ የፍጼን ልላክልሽ። የፍጼ ላክልኝ፣ በውስጥ ቁጥሩን ማለት ነው። ጋይ ሰርች አርጉና፣ ቦርሱ ይሄንን እንትን በሉት። እኔ ልወጣ ነው። ልውጣና ልላክልህ። እሺ ውጣና ላክልኝ አንተ አለሽ እባክሽ፣ አንድ ቁጥር ልምጣ ብላ ነው እኮ የጠፋችኝ። ወዲያው እኔ ስገባ እሷ ወጣችብኝ። መጣች እንዴ? ነው እኔ ነው አንድ ቁጥር አንድ ቁጥር ጻፍ ይለን። እስኪ ነፃነት፣ ሞዴሬተር ስጭ ለአንድ ሰው ማርቲን ሚሊ ወይ ለእነ ዛታች ወይ ለእነ ሳሪ ለአንድ ሰው ስጭ፣ ሞዴሬተር እሺ። አጋጣሚ ፎቶ አለ ገብቼ ስፈልግ እሷን ላይቭ አገኘኋት። እሷ ራሷ ሰማቸው ስለዚህ ጉዳይ ማለት ነው። ልጅቷ ራሷ ላይፍ ላይ ናት ያለችው ይቺ ይቺ ልጅ ማሚ

ጀማይ ነው ከውስጥ ሲጀመር ስለሆነ፣ እንድች ቁጭ ብዬሽ እኔ ልውጣ እኔ ልውጣ። መቼ ነው አስገባት፣ መቼ ነው አስገባት? እኛ እንውረድ ነው እኔ ልውረድ። ጭራሽ እየሰሩ እኮ ናቸው፣ አውቀው ነው። እኔ ልውረድ እኔ ልውረድ በቃ ልጅቷን እንዳስነኳት እና ስትገባበዙ መሲና አስገቢያት፣ ነፃ ናት ብሪጅስቶን አይደለም። በመጀመሪያ አጣርታችሁ ኢንፎርሜሽን ስታመጡ አጣርታችሁ። ልጅቷ እኔ አላቃትም። ታውቂያታለሽ ወይ ብሎ መጡ። እኔ አላቃትም። ልጅቷን እንዲያውም ኮመንት ከጻፍኩ ብዬ አየዋለች። እች እራሷ አንት የዝችኛዋን ማርቴናት ማናት ከብያዋነ ታ ኮሜንቱን ልሰታለች። እኔ እዛ ገብቼ እኮ ነው ያወጣኋትኝ እኮ አላቃትም እኮ እኔ ልውጣ እና ስልክ ልላክልህ። እስኪ ላክልኝ። አቡና አራ ስልክ ልስጥህ። አቤት፣ ምንድናቸው ነው ያልሽኝ? ከእንትና ጋር ምንድናቸው ነው ያልሽኝ? ከፍጹሜ ጋር። የፍጹሜ የወንድሙ ሚስት ናች። የወንድሙ ሚስት ኮሜንት እኮ ሰጣለሽ። ኮሜንት የሰጠችበት ላይ ገብቼ ነው ያገኘኋት። የወንድሙ ሚስት ናች። አዎ፣ የፍጹሜ አዎ። ማናት? የወንድሙ ሚስት ይቺ ልጅቷ መሲ። አዎ፣ መሲ የፍጹም የወንድሙ ሚስት ናት። አሁን እንዴ፣ እርግጠኛ ነሽ? እርግጠኛ ነኝ። ማለት መረጃ እየመጣን ልጆችንም እያወዛገበ ነው ሆነ ማለት ነው። ታስታውስ ከሆነ አንድ ጊዜ የፍጹም ፎቶ ተዘቅዝቆ አታስታውስም? ተዘግዝቆ ነበር። ሞክሩ ዝም ብላችሁ ባላችሁ ሁእሱ የእሱን እ እና ፍጹሜ የምትጠይቀው ፍጹሜ ይነግርሃል። ዝሮ ዝሮ ስለቤተሰቦቿ እና ሁለቱን በዛ ምክንያት ተጋይተው ነበር። በዛ ምክንያት ነው የሚያወቅኋቸው። ሁለቱንም ለማስታረቅ ሳስታርቃቸው ማለት ነው።

አረበ፣ ኢየሱስ ስም እግዚአብሔር ነው። ግን በእውነት አሁን ችግሩ ደግሞ ባትሪዋ እየዘጋለት ነው።

እሺ ለባም ሴት የምትባለው ልጅ የሚያውቃት ሰው አለ? ለባም ሴት ለባም ሴት አድርገኝ ብላ ፕራይቬት ነው ደግሞ እሷ አካውንት፣ እህቴ ብላ ፖስታታለች እሷን ሸር ስታረጊላት አላየችውም፣ ይደችም አሁንማ በዚህ ሰዓት ማንም አይኖርም እኮ እንዲሁ ከባድ ነካል አት የእውነት ስሟንም አታቁትም። ትክክለኛ ስሟን መሲ ነው መሲ ነው የአባታት ስም ግን መሲ ነው ትባሉ ስላል ለፖሊስ እናመልክት። ምልክት እንደ አክስቴ ምን ብለን የቱ ጋ ብለን ማናት ብለን ምን ብለን ነው የምናመለክተው እንዴ? ያው እዚሁ ላይ ላይቭ ላይ ያሳይተን ነው ምናልባት እነሱ የሚያውቁት በሚያውቁበት አይነት ነገር መውጣት ከቻለ ማለት እሱም አንድ ነገር ነው። እንግዲህ ታሜን እስኪ ቼክ አድርጉት፣ እሱ ያማክረን ካለ ፖርቱጋል ነው። እሺ ልጁ ይመልስና ካልሆነ በቃ ወይኔ ወጥቼ እነግራለሁ። ልጁ ልጁ ወደዚያ ነው የሄደው ወይስ ደውላለሁ ብሎ ነው የወጣው። ይደውል ነው ልጁ። የሰዓቱ አጉል መሆን እኮ ነው እንጂ እንደው አንድ የሚያቃስ ይጠፋል። እንዴት ባትሪዋ አልዘጋም ነው እስካሁን ድረስ ይገርመኛል። ይህኔ ቻርጅ ላይ ነው ይሆናለ። ከመጀመሪያው በጣም ነው የሚሰቀጥጠው። መትረፍ የምትችል ልጅ ይህኔ ነፃነት። ልጁ ስልኳለች አሁን የሄደው ልጅ የሄደው ልጅ ወዴት ነው የሄደው? ማን ነች እቺ? ብዬሽ ገዝቷ ለሚባል ልጅ እደውላለሁ ብሎ ነው የሄደው የወንድሙ አባል ለሚባል እ የፖሊስ እንደውላለን በቃ የእሱን እንስማና እንደውላለን። ላዚም ግዴታ ነው። ዱባይ ከሆነች ግዴታ ነው። ሐኪም ቤቶች ደዋት ቢሆን ታዲያ እስካሁን ድረስ ወይ ስልኩም ወይም ነው የማይሰማ። ህይወት አይደለችም አይደል? ፍጹም ፍቅረኛዋ ነው። ወንድም ያለው ማን ነው? አረዘመ ነው የሚኖረው ዱባይ ነው የሚኖረው። ፍቅረኛዋ ነው አንተ ሼር አደረጉልኝ። ችግር አይደለም ማር አይደለም። የባሏ ወንድም ወንድም ነው አሉ። ምን የሚሆን ትገኝ እሱ ይገኝና አድራሻው እስኪ እኮ ቆይ፣ እሱን ስልክ ሰጥተውኛል። እስኪ ደውል

መሲ ጠርታታለች፣ ብዙ ሰዓት ሚዩት አድርጉ። እስኪ አንዴ ጮኬ ለጥራት፣ ጎረቤቱን ከተነሳ ይነሳ። እንግዲህ ሚዩት አድርጉም አንዴ፣ ባለቤቷ ስ የእሷ ድምፅ እንዲሰማ ሚዩት አድርጊ አንቺን መሲ?

መሲ መሲ መሲ መሲ መሲ የልጇን ስም ታውቁታላችሁ? የልጇን ጁአን ስም የሚያውቀው እስቲ የልጇን ጁአን ስም የሚያውቀው፣ በስሙ ጣርቶስ ስም ቻታላ ቤቢ ነው ምትለው፣ ቤቢን አውርቼው፣ ቤቢን አግኝቼው የት ብለን ለፖሊስ እናመልክት? ፖሊስ እኮ አሁን ደወልኩ መሲ እ ዘጠኝ ዘጠኝ ስምንት ላይ ደውል ሎኬሽኑ ጋር ሆነ አለ። ከዛ ረኛ ሎኬሽኑን የማናቅም የት እንደሆነ አለ አለ። ታዲያ ሎኬሽን ምናምን ሳታውቁ በምንድን ነው መጣ ብሎ ዘግ። በቃ ምንድን ነው የምናደርገው? እሺ እንዴት ነው የሚደረገው? ሎኬሽኗን የምታውቁ በእናታችሁ ተባበሩን። ይሄው መሲ አሰፋ የምትለው መሲ አሰፋ የሚለው ከላይ በልብ ቅርጽ ያለው እሷ ናት ያካ እዚህ ገስት ላይ ሆና ነው፣ ትንብሏት ድምጹ አይጠፋው። እስቲ ሞዲሬተር ያላችሁ ልጆች እሷን በትልቁ አድርጓት፣ እዚህ ጋር ገዝቱ ላይ በትልቁ አድርጓት፣ እሺ። እሷ አይደለች ሚዩት እኮ አላደረገችም። ትን ብሏት ሚዩት ማድረግ እንኳን አቅቷት እኮ ነው። ድምጿ አይጠፋውን እኮ እንዴት ነው? ስ ግራ የገባኝ እሱ አይደለም! አንድ ነገር እኮ ቢሆን አሪፍ ነበረ። ሚወቱ አላረጋች ትንሽ አልቆየች ወደው የሆነ ነገር እኮ ቢሆን አሪፍ ነበረ። ቢያንስ ትጠራጠሪያለሽ። መሲ መሲ መሲ